የወደፊቱን የከተማዋን እድገት ታሳቢ ያደረጉ የልማት ስራዎች በባህር ዳር ከተማ እየተከናወኑ መሆኑን የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ተናገሩ። የአማራ ክልል ከፍተኛ የመንግስት የስራ ኃላፊዎች በባህር ዳር ከተማ እየተሰሩ ያሉ የልማት ስራዎችን ተዘዋብሮ ተመልክተዋል። ዘመኑ ይልቃ የአማራ ክልል ከፍተኛ የመንግስት የስራ ኃላፊዎች በባህር ዳር ከተማ እየተከናወኑ የሚገኙ የመሰረተ ልማት ስራዎችን ተዘዋውሮ ተመልክተዋል። የስራ ኃላፊዎቹ በከተማ አስተዳድሩ የሚሰሩ የአስፓልት መንገድና የኮሪደር ልማት ስራዎችን ነው ተዘዋውሮ የተመለከቱት። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በከተማ አስተዳድሩ 22 ኪሎ ሜትር ደረጃውን የጠበቀ የአስፓልት መንገድ እየተሰራ ነው ብለዋል። በዚህ ዓመትም 17 ኪሎ ሜትሩን በማጠናቀቅ ለአገልግሎት ክፍት ለማድረግ በርብርብ እየተከናወነ መሆኑን ተናግረዋል። ወደ 22 ኪሎ ሜትር አስፓልት መንገድ በባህር ዳር ከተማ በከተማ አስተዳደሩ በጀት የሚሰራ መንገድ ነው ያለን። ይሄ መንገድ እንግዲህ ዝቅተኛው 20 ሜትር ስፋት ያለው ነው፣ ከፍተኛው ደግሞ 40 ሜትር ስፋት ያላቸው መንገዶች ናቸው። ደረጃቸውን የጠበቁ የአስፓልት ኮንክሪት መንገድ ነው እየተሰራ ያለው። አሁን የአስፓልት ስራው እየተፋጠነ ያለበት ሁኔታ ነው ያለ። የሌሎችም ስራዎቻችን በአጠቃላይ በዚህ ዓመት ቢበዛ አምስት ኪሎ ሜትር ሊያድር ይችላል። ወደሚቀጥለው ዓመት ሊሸጋገር ይችላል እንጂ 17 ኪሎሜትር አስፓልት ሙሉ በሙሉ ይጠናቀቃል። የከተማዋን ውበት በእጅጉ እየጨመረ የሚገኘው የኮሪደር ልማት ስራ የመጀመሪያው ዙር ተጠናቆ የሁለተኛው ምዕራፍ መጀመሩንም ተቀዳሚ ምክትል ከንቲባው ገልጸዋል። የከተማዋ ሰላም ወደ ተሻለ ደረጃ መምጣቱ የኢንቨስትመንት እንቅስቃሴው እንዲፋጠን እድል ፈጥሯል ብለዋል። ባህርዳር ከተማ አሁን ላይ የሚኖርባትና የሚሰራባት ከተማ በመሆኑ አልሚዎች ወደ ከተማዋ መጥተው በፈለጉት ዘርፍ እንዲያለሙም ጥሪ አቅርበዋል። የከተማችን ሰላም ከጊዜ ጊዜ እየተጠበቀ መጥቷል። ኢንቨስትመንቱ እየተነቃቃ ነው። ቱሪዝሙ እየተነቃቃ ነው። ስራም የህዝባችን በሰላም ወጥቶ የመግባት ሁኔታም በከፍተኛ ደረጃ እየተሻሻለ ያለበት ሁኔታ ነው ያለ። ስለዚህ ባህርዳር ከተማ አሁን ላይ የሚኖርባት፣ የሚሰራባት፣ የሚዝናኑባት፣ የሚጎበኛት ከተማ ናት እንጂ ሶሻል ሚዲያው ወይም የሳይበር ሚዲያው ስሟን እንደሚያጠፋት ያለች አይነት ከተማ አይደለችም። በዚሁ አጋጣሚ ባህርዳር ከተማ ወዳጆችም መጣችሁ እንድታለሙ እንድትዝናኑ ለማለት ነው የምፈልገው። በጉብኝቱ ላይ የተገኙት የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በባህር ዳር ከተማ እየተከናወኑ ያሉ የልማት ስራዎች የወደፊቱን የከተማዋን እድገት ታሳቢ ተደርጎ እየተከናወነ በመሆኑ ለሌሎች ከተሞች አርያ የሚሆን ነው ብለዋል። የሚሰሩ መንገዶች የከተማዋን እድገት የከተማዋን ልማት ከተማዋ ለቱሪዝም ማዕከል እንድትሆን ታስቦ የተሰራ መንገድ ነው። የብስክሌትም የእግረኛ መንገድም ነጣጥሎ የያዘ ሁሉን ነገር ደረጃውን አሟልቶ የያዘ ነው። የወደፊቱን የባህር ዳርን እድገት ማዕከል አድርጎ ታሳቢ ተደርጎ ነው የተሰራ። በክልሉ የተፈጠረው የጸጥታ ችግር ከጊዜ ወደ ጊዜ እየተሻሻለ መምጣቱ የልማት ስራዎች በተሻለ ፍጥነት እንዲከናወኑ እድል እየፈጠረ መሆኑንም ዶክተር መንገሻ ተናግረዋል። በጸጥታ ስጋት ምክንያት ወደ ተለያየ አካባቢ ሄደው የነበሩ ባለሀብቶች ወደ አካባቢያቸው እየተመለሱ በመልማት ላይ ናቸው ብለዋል። ህዝባችን የሰላም አየር እየተነፈሰ ከአካባቢው አመራር ጋራ ውይይት እያደረገ ምክክር እያደረገ እንዲህ አይነት ትውልድ ተሻጋሪ ልማቶችን እያለማ ነው ያለው ማለት ነው። ስለዚህ በአንጻራዊነት አሁን ያለው አሁን ያለው የመጣው ሰላምና ጸጥታ በአካባቢያችን ልማት እንዲለማ እድል ፈጥሯል። እሱ ብቻ አይደለም። ባለሀብቶቻችን ተማረው ተሳቀው ተሳደው የነበሩትኝ አሁን ወደ ከተሞቻችን እየመጡ ልማቶቻችን እየሰሩ ነው ያሉት። አሁን እንደምታዩት በዚህ አካባቢ ያለው ግንባታዎችን እየገነቡ ነው ያሉት። በክልሉ ሰላምን ከማስከበር ጎን ለጎን የሕዝቡን ፍላጎት የሚያሟሉ የልማት ስራዎች በመከናወን ላይ መሆናቸውም ተመላክቷል።